መቄዶንያ ሰው ለመርዳት ሰው መሆን በቂ ነው። በመላው ዓለም ላይ የሚገኙ ኢትዮጵያኖችና ትውልደ ኢትዮጵያኖች በሙሉ እንዲሁም አገር ውስጥ ያሉ ኢትዮጵያኖች የተረባረቡበትና መቄዶንያን በጋራ በመርዳት በማገዝ ዓላማውን ለማሳካት ሁሉም የለፉበትን እንዲሁም ተወዳጁ ጋዜጠኛ ሰይፉ ፋንታሁን ትልቅ አስተዋጽኦ ያደረገበት ባለፈው ወራቶች ላይ የተለያዩ የገንዘብ ማሰባሰቢያ ተደርጓል። እዚህ በዴምቪ አካባቢም ይህንኑ የተቀደሰ ዓላማ በግንባር ቀደምነት በማንገብ ባለፈው በሜ 18 በሜሪላንድ በብሌር ሃይስኩል ሲኒማ ቤት ውስጥ ለመቄዶንያ ገቢ ማሰባሰቢያ ሁለት መታወቂያ የተሰኘ ተወዳጅ ፊልም በሜሪላንድና በአካባቢው ለሚገኙና ለሚኖሩ ትውልድ ኢትዮጵያን እና ኢትዮጵያውያን የቀረበበት ሳምንት ነበር። ፊልም ብሎ ዝግጅቱም ከተለያዩ የሃይማኖት ተቋማት በመጡ አባቶች ቡራኬ ሲከፈት መድረኩን አርቲስት ቴዎድሮስ ለገሰ የመራ ሲሆን፣ ኮሜዲያን መስከረምም ዝግጅቱን በማቅረብ ታዳሚውን ፈገግ ያደረገበት ሳምንት ነበር። ይበጣም የተጠናል። ስለዚህ እራሳችን እዛው ታ አንደኛው ቦርጭ እንስራ ቦርጭ ይባላል። እንስራ ቦርጭ አንዳንድ ሰዎች ምግባቸውን ሮንግ ኤክሰርሳይዝ አሁን ሆዳቸውን እና ሊመጡት ይፈልጉና አይናቸው ብቻ ነው የሚበለጸቀ። ብዙ ሰው ፎቶ ላይ እንዲህ ብሎ ቀያል ቦርጭ በቃ አጀስት ለማለት ሁለተኛ ቦርጭ አብዛኛው ሰው ያለው ዘንዛላ ቦርጭ ይባላል። ዘንዛላው ግን በጣም ፍሬንድሊ ቦርጭ ነው። ፎቶ ላይ ምጥጥ አድርጋችሁ ፖዝ ማለት ትችላላችሁ። ቀጭ ሲ ፎቶ

እኛ ከእናንተ ብዙ እንጠብቃለን። መቄዶንያን የቆመው በመላው ዓለም ላይ በሚገኙ ኢትዮጵያውያን ነው። በዛሬ ብቻ እርዳታችሁ የሚቆምበት ሳይሆን፣ ሁልጊዜም እገዛችሁ የሚያስፈልገን ነውና እባካችሁ አደራ በማለት መልእክታቸውን ያስተላልፉበትም ሌላው ትዕይንት ነበረ። እንግዲህ ከዚህ ከተባረከ ከተቀደሰ ቀን ጀርባ ደግሞ በጣም ጠንካራ ሰዎች አሉ። መቄዶንያም ቢንያም በግንባር ቀደምነት ቢያቆሙም ከእሱ ጀርባ ሆኖ ደግሞ የሚታገዱ የእሱን ራዕይ የሚያስፈጽሙ በዚህ አገሩ ለዚህ በጎ ዓላማ የቆሙ ሰዎች አሉ። ከነዛም ውስጥ አንዷ እዚህ ሀገር ላይ በየቤቱ መሄድ የማይደክማት መስራት፣ ማገዝ፣ መልፋት የማይደክማት ደከመኝ ለማታቅ ጀንበር ስለዚህ ፕሮግራምና በመቄዶንያ በአሜሪካ ስላለው ነገር ትንሽ ነገር የምትናገር መቄዶንያ ሰው ለመርዳት ሰው መሆን በቂ ነው። እንዲሁም ወደ

በተጨማሪም የዘወትር ተባባሪና ኮሚኒቲውን በመርዳት የሚታወቁት ዶክተር ኒሻን በዝግጅቱ ላይ ልዩ ዝግጅት በማቅረብ ታዳሚው ላይ ሌላ አደራ የጣሉበት ዝግጅት ነበር። አንድ ወደ ክሊኒካችን የመጣች ሕክምና የሚያስፈልጋት እናት መጣች። ሳስበው ማረፍ ትፈልጊያለሽ? ነገሮችችን ማስተካከል እችላለሁ። እሺ አለችኝ፣ ተቀበልኳት አሁን ቤት ስንተኛ ሁለተኛ አመቷል። ስለዚህ ሁላችሁን አንዳንድ አንድ ሰው እምንችል ከሆነ ማለት ነው፣ ልጆቻችን ኮሌጅ ሄዱ የጨረሱ ግራጅዌት ያደረጉ ካሉና ቤታችን። ስለዚህ ሁላችንም መቄዶንያ ነን። እኛ ራሳችን ኢትዮጵያም ደሞ አልፈን ተርፈን ቤት ይኖረናል። እዛም የተቀመጡ ሰዎች ካሉ አንድ ሰው ማኖር እንችላለን። የሚል አስተሳሰብ ስላለ ከቢኒያም አንዳንዱ ሸክም መቀነስ እንችላለን የሚል አስተሳሰብ አለኝና ህዝቡ እዛ በጣም ብዙ ችግር እንዳላቸው እንዴት ነው ይሄ ነገር የሚቀንሰው በሚለው ሀሳብ ነው፣ እና የአዲስ ኮንሰርት ነው። አብረን ለውጥ እንድናመጣ እግዚአብሔር ይርዳል ሳ አመሰግናለን። ያው እዚህ ሀገር የግዴታ ሰው ገንዘብ ብቻ አይደለም መርዳት አለበት፣ ሀሳብ መነጋገርም መወያየትም ጥሩ ነው እና ወደ ግራ ወደ ቀኝ ተመልከቱ ያለችው ነገር በጣም ሁላችንም እንነጋገር፣ እንተያይ፣ እናዋራ። ዘሩ ፖለቲካው፣ ምኑ ምኑ አይጠቅመንም። እንደ ሰው አብረን በጋራ መቆም ነው ያለብን እና በጋራ አልቆም የሚለው መልእክት ጥሩ ነው ከአራት ሰው ግን አንድ ሰው ያምሮ እንትን ነው ያለችው ነገር። እኛ አራት ጓደኛሞች አለን። እስቲ ዛሬ ገብቼ የትኛው እንደሆነ ቼክ አደርጋለሁ። በዕለቱ ለጨረታ የቀረበውን እጅግ በጣም ማራኪ የሆነ ስዕል ከከፍተኛ ፉክክርና በአዳራሽ ውስጥ የታደመው ሁሉ የመቄዶንያን ዓላማ በመደገፍ ርብርብ የፈጸመበትን የጨረታ ውድድር አንድ ታዳሚ ከሪችመንድ አካባቢ በመምጣት በአሸናፊነት ያንን ስዕል ከመውሰዳቸውም በላይ በአጭር ጊዜ ውስጥ በጨረታው ብቻ 40 ዶላር መሰብሰብ የተቻለበት የጨረታ ትዕይንት ነበረ። በነገራችን ላይ ፊልምን ስለሚወደው ነው የሚጽፈው እና ይህነው ፊልም ከጻፈ በኋላ አሁን ደግሞ በአባይ ቲቪ ላይ ተከታታይ ድራማ ጽፎ በመታየት ላይ ይገኛል። ፊልምን ከልቡ የሚወድ ሰው ነው። እንግዲህ ይህንን ሁሉ ወጪውን አውጥቶ ፕሮዲውስ አድርጎ ፊልም ኢትዮጵያ ውስጥ ታፍታላችሁ፣ ገቢው እና ለገቢው ሳይሆን ለገንዘቡ ሳይሆን ፊልሙ እንዲያድግ ከካናዳስ ጀምሮ ካናዳ አርቲስት አምጥቶ እዛ ኢትዮጵያ አስቀርጾ ይህንን የመሰለ ፊልም ለእይታ ያቀረበ ሰው ነው። በጣም አመስግኑት። ሌላው እንግዲህ ደራሲ ይጽፋል አንድ ፊልም። ከዛ በኋላ ዳይሬክተሩ ደግሞ በደንብ አድርጎ ያሟሸውና ያሳድገዋል። ተዋናዮቹ ደግሞ ነብስ ይዘሩበታል ይባላል እና ገብሬዎት ገብረ ጨርቆስን ወደ መድረክ ጋብዛለሁ። ገብሬዎትን ለማታ ሰዎች ምናልባት ከሃያ ፊልም በላይ ኢትዮጵያ ውስጥ በርካታ ፊልሞችን ዳሬክት አድርጓል። እንደዚህ እንደምታዩት እንደ ቅጥረቱ እንዳይመስላችሁ። ወላፈን የተሰኘው ተከታታይ ድራማ ታውቁት ከሆነ ስኖ ዳይሬክት ያደረገው ፕሮዲውስም ያደረገው ስኖ በርካታ ኢትዮጵያ ውስጥ የታየ ምርጥ ምርጥ ፊልሞችን ይህንንም ጨምሮ ዳይሬክት አድርገዋል። ሰንሰለት ድራማን ኢትዮጵያ ውስጥ የተቀረጹትን ቀረጻዎች በሙሉ እሱ ነው ዳይሬክት የሚያደርገው የሚቀርጽልንም ፕሮዲውስ የሚያደርግልን። አሁን ግን እዚህ ሀገር ከመጣ ሁለት ዓመታቶች ሆኖታል። አሁን አጋፔ የተሰኘ አዲስ ተከታታይ ፊልም ላይ ዳይሬክት አድርገን ጨርሰን አንድ ሲዝን ለእይታ የምናቀርብበት ጊዜ ደርሷል ከኛ ጋር። ስለዚህ እነዚህ ሁለት ባለሙያዎች ይህንን ፊልም ስላበረከቱልን እናመሰግናለን። እንግዲህ ሚልት ገርቃለ ስ ል እጅግ በጣም አድርጌ ያመሰግናለሁ። ድምፅ ይሰማል? እንኳን ደህና መጣችሁ። ባለቀ ሰዓት ልበል። ከሁሉ በፊት እንግዲህ ብዙ ጨለማ የሆኑ ስለ ሀገራችን ስናስብ በጣም የሚያስጨንቁን ነገሮች ባሉበት እውነታ ውስጥ ሆነን ትንሽ የተስፋ ጭላንጭል ደግሞ የሚሰጡን ኢዝ ሆፕ ፎር ሂውማኒቲ የሚያስብለን የመቄዶንያ አይነት ድርጅት ያንን ለመደገፍ ይሄ ስራ በመዋሉ ከልቤ እጅግ በጣም ኩራት ይሰማኛል። እጅግ በጣም ደስተኛ ነገር። ከዛ በመቀጠል እንግዲህ ብዙ ሰዓት ስለቆያችሁ ንግግር አላረዝምም። ይህንን ስራ መሬት ላይ ለማውረድ በመቄዶንያ በኩል ጀምበርና ቲሟ እጅግ በጣም አድርጌ አመሰግናለሁ። እና ስለ ፊልሙ መጠነኛ የሆነ የአንድ ደቂቃ ዳራ ለመስጠት ያህል ኢትዮጵያ ውስጥ ጉዲፈቻ የዛሬ ሶስት ዓመት አራት ዓመት አካባቢ እስከታገደበት ጊዜ ድረስ በአመት በአማካይ ፍላክቹዌት የሚያደርግ ከ5000 እስከ 10000 ህጻናት ወደ ሰሜን አሜሪካ ብቻ ይላኩ ነበር። ከ1990ዎቹ ጀምሮ አውሮፓን፣ አውስትራሊያን እና የመሳሰሉትን ስንጨምር ደግሞ ቢያንስ የሲልቨር ስፕሪንግን ፖፕሌሽን የሚያክሉ ህጻናት ወደ ውጭ ወጥተዋል። ከዛ ውስጥ አብዛኞቹ ኦርፋኖች ሳይሆኑ በትክክል ወላጆች ያሏቸው ናቸው። ምክንያቱም አዶፕቲቭ ፓረንቶች ብዙ ጊዜ ጤነኛ የሆነ ምንም አይነት የአእምሮ ህመም ሰለባ ያልሆነ ችግር የሌለበትን ልጅ ነው የሚፈልጉት። ብዙ ጊዜ ደግሞ ኦርፋኖች ትራውማቲክ የሆኑ ኤክስፔሪየንሶችን ስለሚያሳልፉ ትሬደብል አይደሉም። ስለዚህ ይሄ ክፍተት ክፍተትን በመጠቀም ውጭ ያሉ ኤጀንሲዎች እና ኢትዮጵያ ያሉ የጉዲፈቻ ድርጅቶች በትክክል ሊዱ ያላቸውን ልጆች ሳይሆን ፊልሙ ላይ እንደተከታተላችሁት አይነት ታሪክ የብዙ ሺዎች ህጻናት ታሪክ ነው። አብዛኞቻችሁ የምታውቋቸው ሴሌብሪቲዎች አንድ ወቅት ያደረጓቸው ኢትዮጵያውያን ሳይቀር ለምሳሌ ታዋቂዋ አንጀሊና ጆኒ በኋላ ላይ ወላጅ እንዳላት ልጇ አውቃለች፣ ወዘተርፈና የእነዚህም ሰዎች ህይወት ታሪክ ለሰው ለማድረስ ታስቦ የተሰራ ስራ ነው። ያንን ስራ ደግሞ እንደተመላከታችሁት በሚገርም ብቃት ለቃላት መግለጽ በሚከብድ ብቃት ገብሬ በዛ አጋጣሚ ያለውን ጊዜውን፣ እውቀቱን፣ ሁሉን ነገር ሰጥቶ ባለሙያዎችን በሚገርም አይነት ትግስት እና መቻል እንደዚህ አይነት ስራ እንዲያቀርቡ ስላደረገ ገብሬ ያው እንደተለመደው ከልቤ እጅግ በጣም አድርጌ ያመሰግናለሁ ሚለው በተረፈ በፊልሙ ዙሪያ ማናቸውም አይነት ጥያቄዎች ወይም አስተያየቶች ካላችሁ ትንሽ ደቂቃ ወስደን መልስ መስጠት እንችላለን። በዳይሬክተሩ አሳልፍ ልስጥ ከተፈቀደልኝ ከተፈቀደል። ጥሪያችን አክብራችሁ ስለመጣችሁ በጣም እናመሰግናለን። ብዙ ያው ስላቆየናችሁ ናችሁ መድገም ነው የሚሆነው። ብዙ ነገር ያው ጴጥሮስ ገልጾታል። ግን ይህንም ፊልም ስንሰራ በመጀመሪያ ደረጃ ያው ፕሮቲስ ባይኖር ያው ፊልሙ አይመረትም እና ጴጥሮስን በጣም በጣም ከልብ እናመሰግናለን። እንደዚህ አይነት ታሪክ ፕሮዲስ እንዲደረግ አሁን እንዳያችሁት፣ እንግዲህ በጣም ማርኬቲንግ የሚሰራ ፊልም አይደለም። ምክንያቱም ወይ ኮሜዲ አይደለም፣ ወይ የፍቅር ፊልም አይደለም እና ሀሳቡ በጣም ሰፊ ነው። አዳምሽን ላይ ያለ እንደዚህ አይነት ታሪኮች ብዙ ጊዜ የመታየት አቅማቸው በጣም ደከም ይላል። ሲኒማ አካባቢ ላይ ግን ግድ የለም እኔ ገንዘቡን አይደለም የምፈልገው ታሪኩ ተደራሽ እንዲሆን ነው የምፈልገው። ያንን እድል ስለሰጠን ያው ሁሌ እንደምለው ግን በእናንተ ፊት በጣም ማመስገን እፈልጋለሁ፣ ስለሰጠን እድሉን ማለት ነው። ከዛ በመቀጠል ይህንን ፊልም ስንሰራ በጣም ብዙ ከፊልሙ ጀርባ የፕሮዳክሽን ቲሞች ተዋናዮቹ ሁሉንም በጣም ከልብ ከልብ ከልብ እናመሰግናለን። በሪና በፕሮዲሰሩ በጴጥሮስ ስም ከልብ ነው የምናመሰግነው። ፕሮግራሙን በስፖንሰርነት የተራዱ የተለያዩ አጋር የሆኑ ድርጅቶችን ከልብ እንደምናመሰግን በመቄዶንያ ስም እየገለጽን ድርጅታችሁን እዚህ ላይ አጋር አደርጋችሁ እንደዚሁም ደግሞ ዝግጅቱ ያማረና የተዋበ እንዲሆን ከዚህ ዝግጅት ጀርባ ደከመን ሰለቸን ሳትሉ የተራዳችሁ ማንኛውም ግለሰቦችም ድርጅቶች ምስጋናችንን እያቀረብን ሁለት መታወቂያም ደራሲና አዘጋጆች በሜሪላንድ ብቻ ሳይሆን በመላው ዓለም ላይ ፊልማችንን ከፈለጋችሁት ለዚህ ለተቀደሰ ዓላማ ምንጊዜም ከጎናችሁ ነን በማለት ቃል በመግባት ነበር ዝግጅታችን የተጠናቀቀው። በዚህ ዝግጅት ላይ የታደማችሁ ታዳሚዎች፣ ያገዛችሁ ድርጅቶች፣ እንዲሁም ዝግጅቱን ያዘጋጃችሁ በሙሉ እናመሰግናለን። በሌላ ዝግጅት እስክንገናኝ ቸር ይግጠመን።